የአፍሪካ ዘውድ በቀኝ ግዛት ያልተንበረከከች ብቸኛ የክብር ምሽግ ኢትዮጵያ የጥንት ስልጣኔዎችና የዓለምን ቀልብ የገዛ ታሪክ ባለቤት ለዘመናት የጥቁር ሰው ኩራትና የመላው አፍሪካ የነፃነት ምልክት ሆና ቆማለች። ታዲያ ዛሬ የኢትዮጵያ ምድር ለምን በራሷ ልጆች ደም ታጠበ? በቀኝ ገዢዎች ያልተቆረጠው ወርቃማው ሰንሰለት ለምን በውስጣዊ ጠብና በውጫዊ ሽምግልና ይተላለቃል? ጥያቄው አሁንም ያው ነው። የአፍሪካውያን ዋጋ ለመሆኑ ስንት ነው? ከአንድ አህጉር አቀፍ ውህደት ወደ አሳዛኝ የብጥብጥ አዙሪት እንዴት ገባች? በዓለም ላይ ካሉት ታላላቅ የጂኦ ፖለቲካዊ መተላለፊያ መንገዶች አጠገብ መቀመጧ ሰላሟን እንዴት ነሳት? የኢትዮጵያ የውስጥ ግጭት ከቀላል የድንበር ወይም የፖለቲካ ልዩነት የዘለለ ነው። ይህ የእሳት ነበልባል የሚነደው በውጭ ኃይሎች ፍላጎት ነው። ይህች ሀገር ስትረጋጋ የባህረ ሰላጤው አካባቢ፣ የዓለም የንግድ መስመርም ይረጋጋል። ይህ ደግሞ የነጮች ሴራ ለሚሉ ኃይሎች አይጠቅምም። ሴራው የውጭ ኃይሎች በቀጥታም ሆነ በተዘዋዋሪ የጎሳ ልዩነትን በማባባስ የጦር መሳሪያና የገንዘብ ድጋፍ በማድረግ በአፍሪካ ቀንድ ያለውን ስልታዊ የበላይነት ለመንጠቅ ይሞክራሉ። የውስጥ ጦርነት የሚሉት በእርግጥም በተላላኪዎች የሚደረግ የውጭ ጦርነት ነው። የአደገኛው ውጤት በአፍሪካ ውስጥ የሰላም ተምሳሌት የነበረችው ኢትዮጵያ በግጭት ስትዳክም የውጭ ኃይሎች የዲፕሎማሲና የኢኮኖሚ ጥገኝነትን በቀላሉ ይጭናሉ። ኢትዮጵያ በድጋሚ ዋጋ ቢስ ሆና እንድትታይ ያደርጋል። ከኢትዮጵያ መነሻነት ተነስተን የአፍሪካን አጠቃላይ የብዝበዛ የባርነት የቅኝ ግዛትና የኒ እኛ ግዛት ታሪክን እንመለከታለን። የአንድ ሀገር እጣ ፈንታ የአንድ አህጉር እጣ ፈንታ ነው። ሰላምን ከጤና፣ ፍቅርን ከበረከት ጋር ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን ከላይ ባስደመጥኳችሁ ርዕሰ ጉዳይ ከእናንተ ጋር ቆይታ ልናደርግ እወድናል። ሀገራችን ብሎም አፍሪካ እንግዲህ ጥቁሮች እንዳጠቃላይ ዋጋቸው ስንት ነው የሚለውን ነገር ከእናንተ ጋር ልንፈትሸው እወድናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋይ ነኝ ከአክሱም ቲዩብ እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እግዚአብሔር እስከ መጨረሻ አብራችሁም ዝለቁ። ሰናይ ቆይታ ሆነላችሁ። ምንም እንኳን የሰው ልጅ ዋጋ በገንዘብና በካሳ የሚከፈል ባይሆንም፣ የገንዘብ ካሳ የሰው ሕይወትን ፍጹም በሆነ መንገድ ሊመጥን ባይችልም፣ ሆኖም የታሪክ ኢፍትሓዊነትን ለመቀበል የሚወሰደው እርምጃ ቢያንስ ለተጎጂዎች እንደ ሰው አስ ሂማን ቢንግ መታየታቸውን የሚያሳይ ኃይለኛና የማይረሳ ምልክት ነው። ወደ አፍሪካችን መንደር ከመጓዛችን በፊት ይህ ተግባር በፍትህ ጎዳና ላይ ያለ ብርሃን እንደሆነና ከጀርመን ምሳሌ በተጨማሪ በታሪክ ውስጥ የካሳ ክፍያ የከፈሉ አንዳንድ ሀገራትን እናንሳም። አንዷ ጀርመን ናት፣ በናዚ ጭፍጨፋ ሆሎኮስት፣ ዩናይትድ ስቴትስ አሜሪካ በሁለተኛ ዓለም ጦርነት ወቅት የጃፓናውያን አሜሪካውያንን እስር፣ ዩናይትድ ኪንግደም በኬንያ የነበረው የማው ማው አመፅ ጭቆ ችቆነም የአፍሪካውያንን ታሪክ ከመምዘዛችን በፊት ታዲያም ጀርመን ለአይሁድ አሜሪካ ለጃፓናውያን ካሳ መክፈላቸውን እንይ። ታዲያ ለባርነት ለቅኝ ግዛትና ለተዘረፈ ሀብት የትኛው ብዕር ነው ካሳውን የሚጽፈው የአፍሪካውያን ታሪክ ትልቅ የሐዘንና የመዘረፍ ምዕራፎች አሉት። የባሪያ ንግድ በግምት ከ12.5 ሚሊዮን በላይ አፍሪካውያን ከቤት ንብረታቸው ቀጥፏል። በቀኝ ግዛት ዘመን ደግሞ የሀብት ዘርፊያን የማንነት መጥፋትና ሰቆቃ ተፈጽሟል። ከነዚያ ሁሉ ተጎጂዎች ካሳ መከፈሉ እንደ ሰው መብታቸው ካልተረጋገጠ የአፍሪካ ጥያቄ ዛሬም ድረስ እኛስ መቼ ነው እንደ ሰው የምንቆጠረው የሚል ህያው ጥያቄ ነው። የካሳው ጥያቄ ለገንዘብ ብቻ አይደለም። በመጀመሪያ ደረጃ የታሪክ ይቅርታና እውቅና ያስፈልጋል። አፍሪካውያን የደረሰባቸው በደል በዓለም አቀፍ ደረጃ በትክክል ተመዝግቦ ተቀባይነት አግኝቶና በግልጽ ይቅርታ እንዲጠየቅም ያስፈልጋል። በሁለተኛ ደረጃ በዘመናዊው ካሳ የትምህርት፣ የጤናና የመሰረተ ልማት ድጋፎችን በማካተት የተዘረፈውን ሀብትና ንብረት የጠፋውን ጊዜ የሚካስበት ጊዜ ሊሆን ይገባል። የአፍሪካውያን ዋጋ የትኛውም የገንዘብ መጠን ሊሰፍረው አይችልም። ነገር ግን ክቡርነቱና ሰብዓዊነቱ በዓለም ፊት እንዲጸና የካሳ ጥያቄው ወሳኝ የፍትህ መሳሪያ ነው። የትንታክ ትውልድ ደግሞ ይህንን እንደሚያደርግ አንጠራጠርም። ለመሆኑ ማን ለማን ምን ከፈለም? የሰው ልጆች ዋጋ በገንዘብ እና በካሳ ባይለካም ቢያንስ እንደ ሰው መታየት እንደሚያመለክት አፍሪካውያን ይህንን እድል አለማግኘታቸውን አጉልቶ የሚያሳይ ጠንካራ የሆነ መረጃ ነው። የታሪክ፣ የሃይማኖት፣ የዘርና የፖለቲካ ጭፍን ጥላቻ የፈጠረው የሰው ልጅ ምጥን የሚያስታውሱ ምዕራፎች አሉት። ከነዚህም ውስጥ የጀርመን ናዚዎች በሂትለር መሪነት የፈጸሙት ሆሎኮስት ጭፍጨፋ ግንባር ቀደሙ ነው። የአሰቃቂ ድርጊት ወደ ስድስት ሚሊዮን የሚጠጉ አይሁዳውያንን ጨምሮ በሚሊዮን የሚቆጠሩ ሰዎች ህይወትን ቀጥፏል። የዚህ ግፍ አሻራ መቼም ቢሆን የሚጠፋም አይደለም። ከጦርነቱ በኋላ ግን የጀርመን ሪፐብሊክ ታሪካዊው በደልን በይፋ ለመቀበልና ና ንስሐ ለመግባት ወሰነች። ይህ የንስሐ ተግባር በሁለት ዋና ዋና መንገዶች ተገልጿል። አንደኛው የቃል ይቅርታና እውቅና ነው። ጀርመን በተደጋጋሚና በይፋ የሆሎኮስት እውነታን ተቀብላለች። ይህም የአይሁዳውያንን ህይወት እንደተቀረው የሰው ዘር ክቡርና ዋጋ ያለው መሆኑን በዓለም አቀፍ ደረጃም አረጋግጧል። ካሳውን ስንመለከት የሰው ህይወት በገንዘብ አይተካም በሚል መርህ ቢሆንም ጀርመን ለተጎጂዎች፣ ለቤተሰቦቻቸው፣ ለእስራኤል መንግስትና ለአይሁድ ድርጅቶች በቢሊየን የሚቆጠር ዶላር ከመቶ ቢሊየን ዶላር በላይ ካሳ ከፍላለች። የክፍያ ለጡረታ፣ ለጤናና ለንብረት እንዲሁም ለስደት ድጋፍ እንዲውል ተደርጓል። አሁንም ልብ በሉ። መልእክታችን ግልጽ ነው። የሰው ልጅ ዋጋ ቢሊዮን ዶላሮች አይደሉም። ቢያንስ ግን ሰው መሆናቸው፣ ሰው ሆነው መገደላቸው፣ ሰው ሆነው በግፍ እንዳለፉ ያመለክታል። መልእክቱ ግልጽ ነው። ምንም እንኳን ስድስት ሚሊየን የጠፋ ህይወትን ምንም የገንዘብ መጠን ሊመልሰው አይችልም። የተግባር ተጎጂዎች እኛ እናንተን እንደ ሰው እናያቸዋለን ከዚህ በኋላ ድርጊታችን ወንጀል ስለነበር ከዚህ እንታቀባለን የሚል ታሪካዊ ምላሽ እንዲያገኙ አስችሏቸዋል። በሌላ በኩል ደግሞ የአፍሪካ አህጉርና ዲያስፖራው ከዚህ የሰውነት እውቅና የመልስ ሂደት ውጪ ቀርተዋል። የባሪያ ንግድ በግምት ከ12 ሚሊዮን በላይ አፍሪካውያንን ሕይወት ቀጥፏል። የቀኝ ግዛት ደግሞ ለብዙ መቶ ዓመታት ማንነት ሀብትና የወደፊት ህይወታቸውን ነጥቋል የተካሱ ሀገራትና ተጎጂዎች ምን ተደረገላቸው? ብለን ስንጠይቅ እውቅና ተሰጥቷቸዋል። እንደ ጀርመን ያሉ ሀገራት በይፋ ይቅርታ ጠይቀው የፈጸሙትን ግፍ ተቀብለዋል። ገንዘብም ተከፍሏቸዋል። የካሳ ክፍያም ተጎጂዎች እንደ ሰው እንደተቆጠሩ ማሳያ ሆኖ በጤናና በጡረታ አግልለዋቸዋል። ህይወታቸው ተመስግቦ ተዘክሯል። የመታሰቢያ ቦታዎች ተሰርተው በየአመቱ ይዘከራል። አፍሪካውያንስ ምን ገጠማቸው? ዝምታ ተሸለሙ። የባሪያ ንግድና የቅኝ ግዛት ግፍ አብዛኛውን ጊዜ በታሪክ መጽሐፍ ውስጥ እንደ የዘመን ክስተት ብቻ ይቆጠራል እንጂ ታሪካዊ ወንጀል ተብሎ በይፋ አይታወቅም። ካሳ ተነፈገም። አፍሪካ ለአፍሪካውያንና ለዲያስፖራው ይህንን እንደ ሰው የመቆጠር መብት የሚያረጋግጥ ካሳ እስካሁን በዓለም አቀፍ ደረጃ አልተከፈለም። ስቃያቸው ተረሳም። ብዙዎች የባሪያ ንግድ መስመሮችና የቅኝ ግዛት ጭፍጨፋ ስፍራዎች ተገቢውን የክብር ቦታና መዝገብ አላገኙም። የውይይታችን ቁልፍ አፍሪካና አፍሪካውያን ናቸው። አፍሪካውያን የሚጠይቁት ካሳ የገንዘብ መጠንን ያካተተ ቢሆንም ዋናው ጥያቄ እና ቁልፉ ጉዳይ ግን የሰው ልጅ ክብርና ዋጋ በዓለም አቀፍ ደረጃ እንዲረጋገጥላቸው ነው። የጀርመን ናዚ ግፍ ተጎጆች ያገኙትን የሰውነት እውቅና አፍሪካውያንስ መቼ ያገኛሉ? የጥቁሩ ንጉስ ወርቅና የደም ዋጋ አፍሪካውያን፣ ለመሆኑ ዋጋቸው ስንት ነው? ይህ ጥያቄ የዘመናት ሁሉ ጥያቄ ነው፣ ነገር ግን መልስ የለም። በዓለም የንግድ መድረክ ላይ የሌላው ሰው ስህተት በገንዘብ ሲለካም፣ የሌላው ሰው ስቃይ በካሳ ሲደመደም፣ የጥቁር ሰው ደምና ነፍስ ዋጋ የሚሰጠው በምን ምንዛሬ ነው ስንል እንጠይቃለን። የኮንጎ ወርቅ፣ የአልማዝ ብልጽታ፣ የኮልታን ኃይል፣ እነዚህ ሁሉ በቢሊየን የሚቆጠሩ ናቸው። ግን ይሄ ሁሉ ሀብት የተቀበረበት የሰው ልጅ ሕይወት በዜሮ ይወድማል። ይህ ታሪክ የዋጋው ታሪክ ነው። የዓለም ኢኮኖሚን የገነቡት ጥቁሮች ዋጋቢስ ተብለው የተሰየሙበት የፍትህ መዛባት ታሪክ ነው። ይህ ታሪክ የጥቁር ሰው ዋጋ ዜሮ እንደሆነ ያደረጉት ሶስት አደገኛ ታሪካዊ ምዕራፎች አሉ። እያንዳንዱ ምዕራፍ ዓለም አቀፍ ሴራን የሚያሳይ ነው። የባርነት ዘመን የሰው ልጅን እንደ ንብረት ወይ ደግሞ ቁስ መመልከት፣ ይህ የመጀመሪያውና እጅግ አሰቃቂው ሴራ ነበረም። ጥቁር ሰው ከሰብአዊ ፍጡርነት ወርዶ ወርቅ የሚያመጣ ንብረት እንደሆነ የተደረገበት የአፍሪካን የሰው ኃይል በነፃ በመውሰድ አሜሪካና ካሪቢያን ደሴቶች በኢኮኖሚ አብበዋል። ሴራው እንዲህ ነበረም። የሴራው ንድፍ ኒግሮ የሚባል ፍጡር ከነጭ ሰው በታች እንደሆነ የሚገልጽ ዘረኛ አስተምሮ ተፈጠረም። የባርነት ጭካኔን በክርስትናና በሳይንስ ስም ለማጽደቅ ተሞከረም። ያደገኛው ውጤት በአውሮፓ የኢንዱስትሪ አብዮት ኢንዱስትሪያል ሪቮሉሽን በባሪያ ጉልበት ላይ የተመሰረተም። እስከ ዛሬም ድረስ ለአፍሪካ ለዚህ የዘር ማጥፋትና የጉልበት ብዝበዛ ካሳ አልጠየቀችም። ምክንያቱም አፍሪካና አፍሪካውያን ዋጋቸው የታለም? አልተከፈለም አልተከፈላትም። ዋጋችን የዜሮ ጀርባ ድምር ነው። የቅኝ ግዛት ዘመን የጥሬ ዕቃ እስር ቤት 1884 ዓ ም በበርሊን ኮንፈረንስ የነጭ አውሮፓ ኃይሎች በካርታ ላይ መስመሩን እየጎተቱ አፍሪካን እንደ ኬክ ከፋፈሏት፣ እነሱ ተከፋፈሉ። ይህ የመጀመሪያው ከፍተኛ ሴራ ሃይ ኮንስፒራሲ ነበረም። የሴራው ንድፍ የአፍሪካን ፖለቲካዊና ኢኮኖሚያዊ መዋቅር በመደምሰስ ሀገራትን የጥሬ እቃ ማምረቻና የውጭ ገበያ ማከፋፈያ እንዲሆኑ አደረጉ። መሰረተ ልማት የተገነባው ወደብንና ማዕድንን ከውስጥ ጋር ለማገናኘት እንጂ አፍሪካውያንን ለማገልገል አልነበረም። አደገኛው ውጤት ምን ሆነም? ከነጻነት በኋላም ቢሆን አፍሪካ ራሷን የዓለም ጥሬ እቃ አቅራቢ በሚል ስያሜ አገኘችው። ዘይት፣ ወርቅ፣ ቡናም ኮባልት በዝቅተኛ ዋጋ ወጥቶ ውድ በሆነ ጣራ በነካ ዋጋ የተመረቱ ምርቶች ተመልሰው ይሸጣሉ። ይህ የዋጋ ሰንሰለት ቫሊው ቼን ሴራም እንደገና አፍሪካን እያንከራተታት ነው። የድኅረ ቅኝ ግዛት ዘመንን እንግለጠው። የቁጥጥር ስውሩ እጅ በሂድን ሂድን ሃንድ ኦፍ ኮንትሮል አፍሪካ ባንዲራን ቀይራ ነፃነቷን አገኘች። ይህን ሴራው ይበልጥ ስውርና አደገኛ ውስብስብ ሆነም። የሴራው ንድፍ ኒው ኮሎናሊዝም በመባል ይታወቃል።

ኤምኤፍ ወይ ደግሞ ወርልድ ባንክና በተላላኪ መሪዎች በኩል ይሰራሉ። የፖለቲካ ሴራ፦ ነፃ የወጡ የአፍሪካ መሪዎች ብሔራዊ ጥቅምን ለማስቀደም ሲሞክሩ በውጭ ጣልቃ ገብነት፣ የመፈንቅለ መንግስት ድጋፍ ወይም የገንዘብ ጫና ይወገዳሉ። ለምሳሌ በኮንጎ ፓትሪስ ሉሙምባ ላይ የተፈጸመው ሴራም። የገንዘብ ሴራ ደግሞ የፈረንሳይ የቀድሞ ቀኝ ግዛቶች በሲኤፍኤ ፍራንክ ምንዛሬ ስርዓት ውስጥ ተጠምደው የውጭ ምንዛሬ ቁጥጥራቸው ሲሆን ለፈረንሳይ አስረክበው ቆይተዋል። ይህ ገንዘብ ነፃነትን የነጠቀ ያደገኛ ሴራ ምልክት ነው። ዛሬ ሴራው የሚሰራው በጦር መሳሪያ ሳይሆን በስልክ ባትሪ፣ በኮምፒውተር ማያ ገጽ እና በወደፊቱ ቴክኖሎጂ ውስጥ ነው። የኮልታን እርግማንና የውስጡ ጦርነት በኮንጎ ዲሞክራቲክ ሪፐብሊክ ዲአርሲ ውስጥ ለዘመናዊ ኤሌክትሮኒክስ ቁልፍ የሆኑት ኮልታንና ኮባልት ይገኛሉ። እነዚህ ማዕድናት በቢሊዮኖች የሚቆጠር ዋጋ አላቸው። ሴራው ዓለም አቀፍ ኩባንያዎችና ሀያላን መንግስታት እነዚህን ማዕድናት እርካሽ ሆነው እንዲቀጥሉ ይፈልጋሉ። ለዚህም በኮንጎ ውስጥ የውስጥ የፖለቲካ አለመረጋጋትና ጦርነት እንዲኖር ይደግፋሉ። ተላላኪ የሆኑ ታጣቂ ቡድኖችን በመደገፍ መንግስት በማዕድን ማውጫዎች ላይ ሙሉ ቁጥጥር እንዲኖራቸው ያደርጋል። ውጤቱስ ኮንጎ በዓለም ላይ ካሉ እጅግ ሀብታም ሀገራት አንዷ ብትሆንም ሕዝቧ ግን በከፍተኛ የድህነት አረንቋና ረሃብ ጋር የማያባራ ግጭት ውስጥ ይኖራል። ይህ የሚያሳየው የጥቁር ሰው ሕይወት ከኮልታን ይልቅ ዋጋ የሌለው መሆኑ ነው። ሌላው የልማት ሸክም ነው። እናም የእዳ ወጥመድ ሴራውን ኔ የውጭ ኃይሎች እርዳታ በሚል ስም ብድር ይሰጣሉ። ነገር ግን አብዛኛው ገንዘብ የብድር ሰጪውን ሀገር ኩባንያዎች የሚያገለግል ሲሆን የአፍሪካን ሀገራት በከፍተኛ እዳ ወጥመድ ውስጥ ይጥላል። ውጤቱስ? እዳ የአፍሪካ ሀገራትን ሉዓላዊነት ይነጥቃል። መንግሥታት ለጤና ወይም ለትምህርት ከመዋል ይልቅ እዳ መክፈልን ይመርጣሉ። ይህ በውጭ ኃይሎች ዘንድ የአፍሪካን ኢኮኖሚ የማስተዳደር አቅም ማጣት በማስመሰል በቀላሉ ለመቆጣጠር ያስችላል። አፍሪካውያን ለመሆኑ ዋጋችሁ ስንት ነው? ለሚለው ጥያቄ ታሪክ የመለሰው መልስ አሳዛኝ ነው። እናንተ የምትሰጡትን ያህል የሚል ነበረም። ነገር ግን የዚህ ዘመን ትውልድ ይህንን ታሪካዊ ዋጋ ቢስነት ለመቀልበስ ተነስቷል። ቅርሶቻችንን እንመልሳለን። በአውሮፓ ሙዚየሞችም የታፈኑ ቅርሶቻችንን የእኛን ታሪክና ማንነት የሚናገሩትን ለመመለስ እንጠይቃለን። ሀብታችንን እንቆጣጠራለን። በውጭ ተላላኪዎች አማካኝነት የሀብቶሎችን አንሽርም። ለራሳችን እና ለልጆቻችን የሚጠቅም ስምምነት እንፈርማለን። ሴራውን እንዘክራለን። ከሊቅ እስከ ደቂቅ ያለውን የመበስበስ ሰንሰለት ቆርጠን ራሳችንን በክብር እንገነባለን። የጥቁር ሰው ዋጋ የሚሰጠው በወርቅ ወይም በአልማዝ ብዛት ሳይሆን በሉዓላዊነቱ፣ በክብሩና በራሱ ላይ ባለው እምነት ነው። ነጮች የሰሩት አደገኛ ዜራ የሚመክ ነው። አፍሪካውያን ከዘመናት እንቅልፍ ሲነሱ ነው ከጥልቁ እንቅልፋቸው ትግሉ አፍሪካን ከአንጡራ ሀብቷ ጋር የማገናኘት ትግል ነው። እናንተስ የአፍሪካ የክብርና የሉ አላዊነት ጥያቄ በተመለከተም በዓለም አቀፍ መድረክ ላይ ምን አይነት እንቅስቃሴዎች እንዲደረጉ ትመኛላችሁ? አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።